እኛ አማኞችን ስታዩ ልዩነታችን የምንለብሰው ልብስ የምንገዛው አስቤዛ አይደለም። አንድ አይነት የትምህርት ደረጃ፣ ተመሳሳይ አይነት አስቤዛ፣ እንደዚሁም ደግሞ አንድ አይነት አካባቢ ልንኖር እንችላለን። ነገር ግን ህይወታችን የድል የአሸናፊነትና የበረከት፣ ፍጹም ፍርሃት የማያውቀው፣ ፍጹም ድንጋጤ የሌለበት ሆኖ ካያችሁት፣ ያ በአማኞች ህይወት ውስጥ የምታዩት የእግዚአብሔር እጅ የሚባል አሰራር ስላለ ነው። አስፈሪ ነገር እያለ በድፍረት አንገታ ቸው ቀና አድርገው የሚራመዱ ወንዶችና ሴት አማኞችን ካያችሁ ልዩነታችን የእግዚአብሔር እጅ ነው። እኛ አማኞች ከሌላ ሰው የሚለየን ጫማችን አይደለም፣ ልብሳችን አይደለም። ፍጥረታዊ ሰው የማያየው መንፈሳዊ ሰው ብቻ የሚያየው አብሮን ያለ እጅ አለ። ይሄ እጅ ዛሬ በእናንተ ህይወት ኦፕሬት ያደርጋል። መጽሐፍ ቅዱሳችን ውስጥ እጅ የሚለው ቃል ከአንድ ሺህ ስምንት መቶ ጊዜ በላይ ተጽፏል። አብዛኛው የሰው እጅ ነው፣ የእግዚአብሔር እጅ ሃያ አራቱ ብቻ ነው። ዛሬ በጌታ በኢየሱስ ስም ከሰው እጅ ነገራችሁ ይወጣና እግዚአብሔር እጅ ይገባል። በጌታ በኢየሱስ ስም የሰው እጅ በራችሁን የዘጋባችሁ የእግዚአብሔር እጅ ይከፍትላችኋል። የሰው እጅ ስራችሁን ያበላሸባችሁ የእግዚአብሔር እጅ ስራችሁን ያስተካክለዋል። በጌታ በኢየሱስ ስም ቀንበር ይሰበራል። እኔ አላውቅም፣ ይሄ ቀን ግን የማትረሱት ማስታወሻ ይሆናል። ብርቱ የሆነው የእግዚአብሔር እጅ ወደ ህይወታችሁ ይዘረጋል። አብዛኛው በሰው ህይወት ችግር የፈጠረ፣ በሰው ህይወት ምስቅልቅል ያደረገ፣ ያስጠላ፣ በሰው እጅ የተጀመረ ነገር በሰው እጅ ይቆማል። በእግዚአብሔር እጅ የተጀመረ ነገር ግን በማንም እጅ አይቆምም። የእግዚአብሔር እጅ ያወጣውን የሰው እጅ አያወርደውም። የእግዚአብሔር እጅ ያከበረውን የሰው እጅ አያዋርደውም፣ በጌታ በኢየሱስም የእግዚአብሔር እጅ ወደ እናንተ ትዘረጋለች። ማይቲ የሆነ የእግዚአብሔር ክንድ በሕይወታችሁ ይገለጣል። ሰው በኃይሉ ድል አያደርግም ይላል። ሰው በእግዚአብሔር እጅ ካልሆነ በስተቀር ሰው በኃይሉ ሰው በእውቀቱ ሰው በሰው የሆነበት ዘመን ነው ይሄ ለጊዜው ነው። የእግዚአብሔር እጅ ግን፣ የእግዚአብሔር ኃይል ግን ድልል ይሰጣል። አላችሁ እዚህ ጉባኤ ሌሊት ተነስቼ ቃሉን እያነበብኩ እየጸለኩ እያሰላሰልኩ እያለ የእግዚአብሔር መንፈስ ተናክሮኛል። የእግዚአብሔርን መምጣት የምትጠብቁ የእግዚአብሔርን ጉብኝት የምትጠብቁ እስከ መቼ የምትሉ ሰዎች እግዚአብሔር ብሎኛል፣ እጄን ወደ እናንተ ዘረጋለሁ፣ እጄን ወደ እናንተ ዘረጋለሁ፣ እጄን ለእናንተ እከፍታለሁ። በጌታ በኢየሱስ ስም ምድር ኃይሏን ትሰጣቸዋለች። ምድር ፖቴንሻሏን ትሰጣቸዋለች። በጌታ በጌታ በኢየሱስ ስም ይሄ ይሆናል። ሶስቱ የሰማይ እንግዶች ሲመጡ በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። አብርሃም ቀጥር ሆኖ ሳለ በመምሪያ አልፋ ስር ተቀምጦ ነበር ይላል። ቀጥር ሆኖ ሳለ ማለት በዚህን ሰዓት አካባቢ ስድስት ወይ ሰባት ሰዓት አካባቢ ላይ እንደዚህ ከመምሬ ዛፍ በታች ቁጭ ብሎ ነበረ። እና ድንገት ሶስት እንግዶች በመንገድ ሲያልፉ አብርሃም አያቸው እነዚህ ሶስት እንግዶች በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። ስለዚህ ለአብርሃም የዘመናት ጥያቄውን የሚመልስ የልጅ ፍላጎቱን የሚያረካ የሳራን መካንነት የሚያበቃ በረከት፣ የምስራች ይዘውለት መጥተው ነገሩት። ከዛ የቀረው አሁን እጃቸው ላይ የቀረው የፍርዱ ነገር የመርገሙ ነገር ስለነበረ እጃቸው ላይ የቀረውን የፍርድና የመርገም ነገር ይዘው ሎጥ ወደሚኖሩበት ወደ ሶዶምና ጎሞራ እንዳቀኑ ዘፍጥረት አስራ ስምንት ይነግራችኋል። ወደ ሶዶምና ወደ ጎሞራ እንደመጡ እነዚህ እንግዶች ከተማይቱን ከማጥፋታቸው በፊት ሎጥን እንደዚህ አሉት፦ አንተና ያንተ የሆነውን ዘመዶችን፣ ቤተሰቦችን ይዘ ከዚህ ከተማ ውጣ ብለው ተናገሩት። በኃይል ቃል ተናገሩት። በቀድሞ ትርጉም ስታነቡ እንደዚህ ይላል። አትዘጊ፣ አትዘጊ አንተንና ያንተ የሆነውን ከዚህ ከተማ ይዘ ውጣ። በኃይል የተናገሩት በእሳት እንዳትጠፋ ብለው አሉት። የሚገርመው ሎጥ እሺ በላቸው እንጂ ለመውጣት ግን አቅም አልነበረውም። ለመውጣት ግን ጉልበት አልነበረውም። የሚገርመው ምሕረት ተደርጎለት ሞገስ ተደርጎለት መንገዱን አሳይተውት ጥፋት ሊመጣ እንደሆነ እየነገሩት ሎጥ ግን መውጣት አልቻለም። ጉልበት አልነበረውም፣ አቅም አልነበረውም። ደጋግመው ደጋግመው ውጣ ብለውታል፣ አስቸኩለውታል፣ ቶሎ በል ብለውታል። ሊመጣ ያለ እሳት አለ ጥፋት አለ፣ ስለዚህ ምሕረት ተደርጎልሃል ሞገስ ተደርጎልሃል ብለው አሉት። የሚገርመው ግን ሎጥ መውጣት አልቻለም።

ውጭ አስቀመጡታል። አሁን ሊመጣ ካለ ጥፋት የሚያወጣ የእግዚአብሔር እጅ ለሎጥ ያስፈልገው ነበረ። ዛሬ ማለዳ ብሎኛል ጌታ የእናንተንና የልጆቻችሁን እጅ የሚይዝ መልአክ ይላካል። በዘገያችሁበት ጉዳይ ላይ፣ አቅም ባጣችሁበት ጉዳይ ላይ የእግዚአብሔር እጅ ወደ እናንተ ይመጣ። በጌታ በኢየሱስ ስም አቅም የለኝም ከዚህ ሁኔታ ለመውጣት፣ ከዚህ ጥፋት ለማምለጥ እያላቸው ያላችሁ ሰዎች ካላችሁ ኢተማትኔም ኦፍ ጂዘስ ጸልይላቸዋለሁ። የእግዚአብሔር መልአክ እጃችሁን ይዞ ያወጣችኋል። ሁና በደባ ያደርጋቾ አሜን ባሉ። ለዘገየ ሰው የሚያስፈልገው ቆሞ የሚታዘብ ሳይሆን እጁን ይዞ የሚያፈጥነው እጅ ነው የሚያስፈልገው። አሁን ስንቶቻችሁ ናችሁ ነገር የዘገየባችሁ? በጌታ በኢየሱስ ስም መፍጠን ይሆንላቸዋል። ሕዝቅኤል መጽሐፍ ሲናገር እንደዚህ ይላል የእግዚአብሔር እጅ በኔ ላይ ነበረች፣ የእግዚአብሔር መንፈስ ወሰደኛል፣ አጥንቶች በሞሉበት ሸለቆ አገባኛል። አሁን የእግዚአብሔር መንፈስ፣ የእግዚአብሔር እጅ ባንተ ላይ ሲሆን የሚሆን ነገር ህይወት በእርምጃ መሆኑ ይቀርና ዲቫይን አክሰለሬሽን ይሆናል። ወይኔ ወይኔ እኔ አምናለሁ በእርምጃም አምናለሁ፣ አደ ሴም ታይም ግን በመለኮታዊ ፍጥነት አምናለሁ። በጌታ በኢየሱስ ስም መውጣት ካለባችሁ ነገር በፍጥነት ትወጣላችሁ። መውጣት ካለባችሁ ነገር በፍጥነት ትወጣላችሁ። መድረስ ወዳለባችሁ ነገር ሳይዘገይ ትደርሳላችሁ። እኔ ጸላይ ሁላችሁ በኢየሱስ ስም በጊዜ መድረስ ይሁንላችሁ። የእግዚአብሔር እጅ ረጅም ነው። የእግዚአብሔር እጅ የማይደርስበት ቦታ የለም፣ የማይገባበት ሁኔታ የለም። የሰው እጅ የማይደርስበት ቦታ አለ፣ የማይገባበት ሁኔታ አለ። አንዳንድ የምታውቃቸው ሰዎች እጃቸው ረዥም ከመሰለ ተሳስታ ከደረሰ የሚደርሰው እስከ ፖሊስ ጣቢያ ነው፣ የሚደርሰው እስከ ፍርድ ቤት ነው፣ የሚደርሰው እስከሆነ ሚኒስቴር መስሪያ ቤት ነው። ኢትዮጵያ ውስጥ በጣም እጁ ረጅም ቤተ መንግስት ነው። ከዛ በላይ አይረዝም። የሚገርም የእግዚአብሔር እጅ ግን እጁ ረጅም ነው። የማይገባበት ሁኔታ የለም። የማይደርስበት ቦታ የለም። አሁን አንተ እዚህ የጸለክ ውጭ ሀገር ያለብህ ዘመድህ በኢየሱስም ይፈወሳል የትኛውም አይነት ሁኔታ ይስተካከላል። የእግዚአብሔር እጅ ወደ ሁኔታ ይገባል። ሰው እጁን አስገብቶ ነገር የተያዘባችሁ ሰዎች ዛሬ እግዚአብሔር እጁን ይዘረጋል፣ ነገራችሁ ይለቀቃል። ሰው እጁን አስገብቶ በር የዘጋባችሁ ዛሬ እግዚአብሔር እጁን ይዘረጋል፣ በራችሁ ይከፈታል። እንደ መጽሐፍ ሲናገር እንደዚህ ይላል ላ የሚዘጋ የሌለዋል፣ የሚዘጋ የሚከፍት የሌለዋል። ምናልባት እነሱ ከሰኞ እስከ ሰኞ ሊደግሙ ይችላሉ ነገራችን እንዲዘጋ እንዲቋረጥ። እኛ ግን አንድ ነገር እናውቃለን። አምላካችን እጁ ብርቱ ነው። ይከፍታል የሚዘጋ የለም። ይዘጋል የሚከፍት የለም። ዛሬ ጸለኩላችሁ በኢየሱስ ስም፣ የእግዚአብሔር እጅ ደጃችሁን ይከፍታል። ወዳጆቼ የእግዚአብሔር እጅ ድንቅና ታምራትን ታደርጋለች። የእግዚአብሔር እጅ የሰነለውን ጉልበት ትሰጠዋለች። ለሞተው ሕይወትን ትሰጣለች። የተበላሸውን ታስ ለምንድን ነው ዛሬ ወደዚህ ጉባኤ የመጣሁት እያላችሁ እየጠየቃችሁ ያላችሁ ሰዎች፣ በተጨባጭ ታንጀብል በሆነ ሁኔታ በዚህ ዓመት የእግዚአብሔር እጅ በህይወታችሁ ታዩታላችሁ። በጥፋት ጉድጓድ ውስጥ የገባ በረግረግ ጭቃ የተያዘ ሰው ያለው አማራጭ ከገባበት ረግረግ ጭቃ የሚያወጣው የሚረዳው እጅ ነው። ስቦ የሚያወጣው ያወጣና ካለበት ሁኔታ በኮረብታ በከፍታ ላይ በአለት ላይ የእግዚአብሔር እጅ ታቆማለች። እንደዚህ ይላል፣ አረማመድህን ታጸናለች። መጽሐፍ እንደሚናገር ከፊታቸው የነበሩ ነገሥታቶች እንደ ቅጠል እንዳረገፈላቸው ከፊታቸው የነበሩ ሀያላኖች በድንጋጤን ተወደቁ እዛ ገን በዛ ምድር ያሉ እንደተናገሩ እግዚአብሔር ምድሪቷን አሳልፎ እንደሰጣችሁ እናውቃለን እንዳሉ በጌታ በኢየሱስ ስም የእግዚአብሔር እጅ ምርኮን አሳልፎ ይሰጣቸዋል። ኢዮብ እንደተናገረ መስማትን ሰምቼ ነበረ፣ አሁን ግን ዓይኔ አየች እንዳለ በጌታ በኢየሱስ ስም ያ የሰማችሁት የእግዚአብሔር እጅ ዛሬ ግን ማየት ይሆንላቸዋል፣ ዘንድሮ ማየት ይሆንላቸዋል። ደግሞ እንደዚህ ነው ልንገርህ፣ የእግዚአብሔር መንፈስ የሚነግረኝ መስማትን ሰምቼ ነበር ያላችሁ ሰዎች እስከ ዛሬ ለሌላው ሲደረግ የሰማችሁ ለእናንተ ሲደረግ ረግ ታላችሁ እስከ ዛሬ ለሌሎች ሰዎች ሲደረግ ያየሰማችሁ ሰዎች ለእናንተ ሲደረግታላችሁ፣ ለእናንተ ሲደረግታላችሁ። በቃ ልመርቃችሁ፣ ስትሞሸሩ ታላችሁ፣ ስትከብሩ ታላችሁ፣ በከበረ ሰረገላ ላይ ስትወጡት ታላችሁ። እግዚአብሔር ምስክሬ አሁን መቼ ነው ከዚህ ሁኔታ መውጣት የምትሉ እየፈለጋችሁ አሁን ካላችሁበት ሁኔታ መውጣት ያቃታችሁ ካላችሁበት ሁኔታ የሚያወጣ እጅ ይዘረጋላችኋል በጌታ

ብትኖሩ ትችላላችሁ። ያን ጠናት የወሰደባችሁን ነገር የእግዚአብሔር እጅ ያስመልስላችኋል። የእግዚአብሔር እጅ ዛሬ ማለዳ ገና ወደ አንተ ልመጣ ስል የእግዚአብሔር መንፈስ እንደዚህ ብሎኛል፣ በጠላታችሁ ላይ የእግዚአብሔር እጅ ሰንድሮ ይበረታበታል እማያዳገ እግዚአብሔር ይመታላቸዋ፣ የተወሰደባቸውን ነገር ያስመልስላቸው። የሰው እጅ ይገርማል፣ ይገርማል ሊሰጥ ይችላል እንጂ የተወሰደብን አይመልስም። አሳ ነባሪውም ታዞ ዮናስን ቢጭ ዳር እንደ እንደተጥፋው በጌታ በኢየሱስም በረከትን የበላውን አውሬ እግዚአብሔር ዘንድሮ ያስተፋል። ሰላምህ ይመለሳል፣ ደስታ ይመለሳል፣ ሳቅህ ይመለሳል፣ ሳቅ ይመለሳል። የድሮ ጫወታ ፈገግታ ይመለሳል። ስራ ይመለሳል። ሰላም የወሰደው ነገር ይመለሳል። የእግዚአብሔር እጅ መቻልን ይሰጣል። በሐዋርያ ስራ መጽሐፍ ምዕራፍ 11 ከቁጥር 19 እስከ 21 ስታነቡ አማኞች በመከራና በስደት ውስጥ ነበሩ፣ ተበታትነው ነበር። ነገር ግን በሚገርማቸው ሁኔታ ለብዙ ሰዎች ወንጌልን ማድረስ ቻሉ። እንደውም የእግዚአብሔር ቃል በሐዋርያ ስራ መጽሐፍ ምዕራፍ 11 ቁጥር 19 እስከ 21 ሲናገር የጌታ እጅ ከነሱ ጋር ነበረች፣ ብዙ ሰዎችም አምነው ወደ ጌታ ተመለሷል። የነበሩበት ሁኔታ ወንጌልን ለማድረስ የማይመች ሁኔታ ነበረ። ከዛሬ ዛሬ መቼ ተያዝን? ስደት ተነስቶባቸው እየተንከራተቱ ከቤት ከቀያቸው ወጥተው በማይመች ስደት፣ መከራና መበታተን ውስጥ ሆነው ወንጌልን ለብዙዎች ማድረስ የሚችሉበት አቅም፣ የሚችሉበት ጉልበት መቻል ሰጣቸው። የእግዚአብሔር እጅ በማይመች ሁኔታ ውስጥ መቻልን ይሰጣል። አሁን እንዴት ነው እንዴት እያላችሁ ያላችሁ ሰዎች የእግዚአብሔር እጅ ያስችላቸዋል። የእግዚአብሔር እጅ ከእነሱ ጋር ስለነበረች ስደተኛ ሆነው በገቡበት ከተማ አፖስቶል ሐዋርያ ነው የሆኑት። ከእነሱ ጋር ስለነበረች ሽባ ይተረተራል፣ የሞተ ይነሳል። ብዙዎች አምነው ወደ ጌታ ይመለሳሉ። ሰዎቹን ስጠይቋቸው ከቀያቸው ተፈናቅለዋል። በእንደዚህ አይነት ሁኔታ ውስጥ ሰው ማገልገል አይደለም ኑሮ ይከብደው። መቻልን ይሰጣል ብዬ ስላችሁ፣ አሁንስ በቃ እያላችሁ ያላችሁ ሰዎች እንደ አዲስ ያስጀምራችኋል። የሆነ ቻሌንጅ ውስጥ ሆነ ህይወት ካሰብክ የሚያስችል እጃለ እየሰማኝ ያለ ሰው ካል ዘንድሮ እግዚአብሔር እንደዚህ ይላል አይደፈርም የተባለውን ይሰጣ አይሞከርም የተባለው ባንተ ይሞከራል። አይደረግም የተባለው ባንተ ይደረጋል። ባክጩና አሜን ባል ገቢህን አይተው ትምህርትን አይተው አሁን ስራ እንደሌለ ለራስህ የምትቀይረው ጃኬትና ጫማ የለም አገልግሎት ታስባለህ ስ የእግዚአብሔር እጅ የማይቻለውን ያስችላል። የማይደፈረውን ያስደፍራል። የማይደረገውን ያደርጋል። ከኔ ጀርባ የሀብታም እጅ የለም። የባለስልጣን እጅ የለም። የአምላክ እጅ በእኔ ጋር አለች። በጌታ በኢየሱስ እጅ በአፍ የሚያስጭን ነገር እግዚአብሔር አድርጎ ያሳያቸዋል። ዚስ ኢዝ ኢምፖስብል ሲሉ ጋ ጋ ኢፖጋ ጋ በቅምቅም አያቶች በአንተ ዘር ሆኖ ማያውቅ ነገር በአንተ ቤት ይሆን። የእግዚአብሔር እጅ ተጽዕኖ ፈጣሪ ያደርጋል። የእግዚአብሔር ቃል በአንደኛ ዜና መጽሐፍ ምዕራፍ አራት ቁጥር አስር ሲናገር የአቤዝ አንድ ጸሎት ጸለየ። አቤቱ መባረክን ባርከኝ፣ አገሬንም አስፋ፣ እጅ በላይ ላይ ትሁናል። መባረክን ባርከኝ፣ አገሬን አስፋ ማለት የአገር ስፋት ማለት እኔ ዶምኔት የማረግበት እኔ ገፈር የማደርግበት የኔን ቴሪቶሪ፣ መባረክን ባርገኝ ሰው በአገሩ ኢንፍሉዌንሻል እንደሆነ እኔ የምታወቅበት እኔ ገፈርን የማረግበት እጅ በላይን እጅን፣ ጫንብኝ፣ ጫንብኝ እጅ አቤቱ እግዚአብሔር ሆይ መባረክን ባርገኝ። ሰሜንም አንስባ እጅ በላይ ላይ ትሁን ማለት ሎም አምጣና እጅን በኔ ላይ አድርገዋል። በጌታ በኢየሱስ ስም ተጽዕኖ ፈጣሪ የሚያደረግ እጅ በላያችሁ ላይ ይሆናል። ስማ፣ እኔ መድረክ ልሰጥ እችላለሁ እንጂ ተጽዕኖ ፈጣሪ ላረግ አልችልም። እኔ ሚዲያ ልሰጥ ይችል ይሆናል እንጂ እንድትደመጥ ማድረግ አልችልም። እንድትሰማ እንድትደ የሚያደርግ ተጽዕኖ ፈጣሪ ከፈርናስ የሚሰጥ የእግዚአብሔር እጅ ነው። የሚስማማ ሰው ካለ እጁን ላይ ውላ እያድርግ በጌታ በኢየሱስም የእግዚአብሔር እጅ በላያችሁ ላይ ትሆን። ከሺ የምታረግ እጅ በላያችሁ ላይ ትሆን። መሪ የሚያረቅ እጅ በላያችሁ ላይ ይሆን። ከሰሚ የሚያረግ እጅ በላያችሁ ላይ ይሆን። ያቤስ ማለት ምንም ያልነበረው ሰው ነበር። የህይወት መንገዱ በጣም በችግር የተሞላ ሰው ነው። የተገፋ ሰው ነበር። ሳይፈለግ የተወለደ ሰው ነበር። ግን እንደዚህ አለ፣ እግዚአብሔርም ልመናውን ሰማሁ። ምን ማለት ነው? በአጭራ መባረክን ባረከው። የለመነው እጁን ነበር። እጁን በላዩ ላይ አደረገ። አቤቱ እኔ ግዛቴን አስፋል። እንደውም ቀጥሎ ሲናገር እንደዚህ ይላል፣ ከስቃይና ከመከራ ጠብቀኛ። አይገርምም? እግዚአብሔር ከእሱ ጋር እጁ በላዩ ላይ ያደረገለት ሰው መሬቱን ስትመታው ድምድምታው ይሰማል። ብራዘር፣ ተጽዕኖ አፍንጫ አይደለም። ተጽዕኖ ዲምፕል አይደለም። ተጽዕኖ ቁመት አይደለም። ተጽዕኖ የትምህርት ደረጃ አይደለም። ተጽዕኖ የእግዚአብሔር እጅ ውጤት ከአንድ መቶ አገር በላይ ንጉሥ ሚስት ሊያገባ ማስታወቂያ ሲያወጣ ከህንድ እስከ ኢትዮጵያ ቆንጆ ተመዘገበ። የልማታዊ ባለሀብት ልጅ፣ የባለሥልጣን ልጅ፣ ጠዋትና ማታ አገር የሚንከባከባቸው ሴቶች መጥተው ተመዝግበዋል። መጽሐፍ ሲናገር በእንግድነት አገር በግዞት እናትና አባት የሌላት አጎቷ ጋር የምታድግ አጎቷ ጠዋት ከወጣ የራሱ ስራ የሌለው ሰው በረንዳ ላይ የሚቀመጥ አማርጣ እማትለብስ እማትቀባ አስቴር የምትባል ሴት ስትመጣ! የሴቶቹ ጠባቂ ሀጌ ባያት ጊዜ በፊቱ ሞገስ አወደዳታል። ልዩ የሆነ ቦታ ሰጣታል። አሁን ያለ የእግዚአብሔር እጅ የእግዚአብሔር ሞገስ በአንተ ላይ ሲሆን እውነት ነግር ምነግርህ ሰዓት ሳት ትሸታል፣ ለብስ ታምራለህ። ሰዎች ይገሱላ በትራቸው የነገስታት ይሰረቃላ ልጅ ያለው ከጠንካራው ከአባቴ እጅ የሆነ ነገር ለመውሰድ ሞክር ያቃሉ አቶቹን ፍልቅቅ አርጌ ለመውሰድ ሞክር እና ያጠንካራው የአባቴ እጅ ልጅ እያለው እንደዛ የሚፈለቀቅ አደ ትሞክረው ጌታ እንደዚህ ያለ በጎቼ ሰሙኛለ። ከእጅ ፈልቅቆ ሊወስድን ይሞክር ይሞክራል፣ እንጂ መቼም እግዚአብሔር አሳልፎ አይሰጣል። እጁ ረጅም ነው የሚባል በጣም ረዝሞ ረዝሞ አየነው እ እስከ ቀበሌ ረዝሞ ረዝሞ እስከ ክፍለ ከተማ በጣም ረዝሞ ገባ ቤተ መንግስት። ከዛ ቀጠለ። የለ ዋይት ሃውስ ሄዳል። አይሄድም። ክሬምሊን ሄዳ። አይሄድም። የተራሽ አይሄድም። በቃ ረዝሞ የአባቴ እጅ የማይደርስበት ቦታ የማይገባበት ሁኔታ አንበሳ ዋል ይገባል። እሳቱ ውስጥ ይገባል። የቆፈሩብን ጉድጓድ ይደፍነዋል። ይሁን የማንም እጅ የሌለበት የእግዚአብሔር እጅ ያለበት

እየከፈለ እያወራረደ በጌታ በኢየሱስም ይሰጥሃል። ሰለሞን የጥበቃውን ወንበር በወርቅ የለበጠ ሰለሞን በጥበቡ የታወቀ ሰው፣ እንደዚህ ያለ የጠቢባንና የጻድቃን ስራ በእግዚአብሔር እጅ። መጽሐፍ ሲናገር በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ ቆፈራቸው። ይስሐቅ ወጣለት፣ ቆፈረ፣ ደፈኑበት፣ ወጣለት፣ ደፈኑበት። መጽሐፍ ሲናገር ድንጋያማውን መሬት ቆፈረ፣ ወጣለታ ውሃው ያለው መሬት ውስጥ ሳይሆን በአብርሃምና በእግዚአብሔር መካከል ባለው ኮቨነንት ውስጥ እንደሆነ ስራ ያለው ዲግሪው ሳይሆን በአንተና በእግዚአብሔር መካከል ባለው ኪዳን ውስጥ ስለሆነ በጌታ በኢየሱስም ጸል ያለሁ ከዚህ ቀን ጀምሮ የኢትዮጵያ ምድር የከለከለች ማንኛውንም ነገር በጌታ በኢየሱስም ገጠር ከተማው ለአንተ ኃይሉን መስጠት ይጀምራል። ጸለይ ኩል ይሄንን መልእክት ቤት ምሰማ በዩቲዩብ ምሰማ በፌስቡክ ምሰማ በልዩ ልዩ መንገድ የምሰማ በጌታ በኢየሱስ ክርስቶስም ከአንተ አልፎ ሌሎችን የምትቀ

የመባረክ በመባረክ መብቴና ስልጣኔ የተጠበቀ ነው በጌታ በኢየሱስ ስም። እዚህ ከተማ እግዚአብሔር አምላክ ፎቆቹን፣ ፋብሪካዎቹን፣ ሆቴሎቹን፣ ስመጥር የሆኑትን ነገሮች አሳልፎ ይሰጣቸዋል። እባርካቸዋለሁ በኢየሱስ ስም። ትባረካለ። ጥቂቱ ነገራቸው እየመዛ ይሄዳል። በዘፀአት መጽሐፍ ምዕራፍ ስምንት ቁጥር 19 አካባቢ እንደዚህ ይላል። ተመልከት ድ ስማኝ፣ እንደዚህ ይላል። የግብፅ አስማተኞች ፈርዖንን ይቺ የእግዚአብሔር ጣት ናት አሉት ይላል። አስማተኞቹ ናቸው ያሉት። መጀመሪያ አካባቢ አጋጣሚ መስሏቸው ነበር። ክስተት መስሏቸው ነበረ። እነሱም ዱላቸውን አንስተው ነበረ እየበረታ እንግዲህ ይሄ የእግዚአብሔር ጣት ነው። ዛሬ በጌታ በኢየሱስ ስም ካንገሸገሻችሁ መከራ የሚያወጣ የእግዚአብሔር እጅ እንዘረጋላችሁ። በመዝሙር መጽሐፍ 31 ቁጥር 15 ዘመኔ በእጅ ነው ይላል። ዘመኔ በእጅ ነው ማለት ነገ በእጅ ነው ማለት ቆይ እንደውም እኔ በጣም መወደው ቃል አለ። ያዕቆብ እንደዚህ ያለ እኔ አይንህን አያለው ብዬ ተስፋ አላደረግኩም ነበር፣ እግዚአብሔር ግን ልጆችህን ጭምር አሳየኛል ማለት ያዕቆብ የፈራው ለዮሴፍን አለይም ብሎ ነበር። ጭራሽ አያት አረገው። እንደውም አሁን ዝም ብዬ ሳስበው እንኳን አደለም የልጁን ተው ልጅ ወልደ ገና አያት ሆናል። ዘመን ይሰጣል እግዚአብሔር እጅ። ደግሞ ዘመን ሲሰጥ ጌታ ምስክ የምታርፍበት ደግሞ ዝም ብሎ ቁጥር አይደለም። ዱሬሽን ኦፍ ታይም ኳሊቲ ኦፍ ላይፍ። ኢየሱስ ጌታ ነው። መጽሐፍ ሲናገር እንደዚህ ይላል፣ ጻዲቅ ቢሰናከልም አይወድቅ፣ እግዚአብሔር በእጁ ደግፎ ይይዘዋላል።

እግዚአብሔር በእጁ ቅጥቅጥ ሸንበቆ አይደለም የተደገፉበትን አይወጋም አለ ሸቃባ ሁለት ቀን ስልክ ደውለ ቢያጽናና እድሜ ልክን ይወጋል ውጌት አንድ ወር የቤት ኪራይ ከፍሎለ እኔ እኮ ነኝ አስተምሬ ለዚህ ያደረስኩት ይላል ሰው አረኩት ይላል የእግዚአብሔር እጅ አለ ጻዲቅ አለ ቢሰናክል አይወድቅም የእግዚአብሔር እጅ ከተፎካካሪ በላይ ያረግሃል መጽሐፍ ሲናገር ደስ ይላል የእግዚአብሔር እጅ በኤልያስ ላይ መጣች ይላል ከንጉሱ ፈረስ ፈጥኖ ሮጠ አሁን ኤልያስን ከአካብ ሰረገላ ፈጥኖ እንዲሮጥ ያደረገው የመጣበት እጅ ነው ተፎካካሪ በላይ የሚያረግ የእግዚአብሔር እጅ ኮምፒት ከሚያረጉ በላይ ነም ንደዘ መልካሚቱ የአምላኬ እጅ በእኔ ላይ ስለነበረች ንጉሥ ፈቀደልኛል። ከሞት ይሂድ ወዳየው ነገር ይድረስ። እግዚአብሔር ያለውን ይህ ስራ ዛሬ ባርካሃለሁ። ንጉሥ ፈቅዶልሃል፣ ፈጥነም መሄድ ይሆንልሃል። አዘግይ ነገሮች ከመንገድ ላይ ይነሳሉ። ነህሚያ ለምንድን ነው ጉዞ የጀመረው? ቅጥሩን ሊሰራ፣ የእግዚአብሔርን ህዝብ ክብር ሊያስመልሱ፣ ቅጥሩን ሊሰራ ነው። በጌታ በኢየሱስም እግዚአብሔር በዘመናችሁ ሊሰራ ያለውን ነገር ትሰሩ ዘንድ፣ በኢየሱስም ከመንገዳችሁ ላይ እንቅፋት ተነስተዋል። በኢየሱስም የእግዚአብሔር እጅ መንገዳችሁን ይከፍተዋል፣ ጎዳናችሁን ያቀናዋል። መንገዳ